እንዴት ለምትሉኝ፣ ማለት ነው። ሁላችሁንም አመሰግናለሁ። አለሁ፣ እየተሰቃየሁ ነው። እሳት ምን ያህል መጥፎ እንደሆነ በጣም ቂመኛ ነው እሳት ማለት ማለት ነው። ለነገሩ ትንሽ እንኳን ከሰል እንኳን ሲያቃጥለን እንዴት ነው የሚያመን፣ እንዴት ነው የሚያንገበግበን ማለት ነው። እንኳን እንደዚህ አንድ ሰዓት እና አርባ አምስት ደቂቃ ያክል ተጠብሼ ማለት ነው እ ውሃ ከቋጠረው ውጪ ማለት ነው ይሄ ዳርዳሩ የተጠበሰው ማለት ነው ልክ ገጠር የባህር ዛፍ እንደት ነው ግንዱ ደርቆ የሚላጠው የለም? እንደዛ እንደ አዲስ ቆዳ እየተላጠ ነው። ማርያምን እኔ ራሴ ማመናቃት ምን አደንዝዞ ነው ነው ያልኩት፣ ምን አደንዝዞ ነው። እርግጥ መነሳት ባልችልም እግሬም እጅም ስለታሰረ መነሳት አልችልም። የአገር ብርድ ልብስ ነው፣ የአገር ቆዳ ነው የተጫነኝ። መነሳት አልችልም። እሪ ብል እራሱ ጉድጓድ ውስጥ እኮንን ወደ ውስጥ የገባ ስለሆነ አይሰማም። ግን እየተናገርኩም ሰውን ስላላጣው እየተናገርኩ ነበር። ግን በቃ አደንዞ ነበር ማለት ትችላላችሁ። በቃ ለምልቦኝ ለምልቦኝ መጨረሻ ላይ ድንዝ ብዬ ስለነበረ ነው እና ስቃዩን ልነግራችሁ አልችልም። እውነት ስቃዩን። አሁን ደግሞ እየደረቀ ሲመጣ አሁን በሀያ ሶስት ነው የተቃጠልኩት። ዛሬ ሀያ ዘጠኝ ነው እንግዲህ ስንት ቀን በሉት አሁን ደግሞ እየደረቀ እየተንከራፈፈ እንደዚህ እየመጥ ሲሆን በቃ እሹህ ሆነ፣ እሹህ እሹህ እንዴት ናችሁ? ደህና ናችሁ ወይ ነው ያለው። እግዚአብሔር ይመስገን። እንዴት ሆንሽ እያላችሁ ለምጠይቅ ሆነ ለመናገር በጣም አሞኛል። ሲያገጽ ያገጽም በላላቁ ወዘቻችሁ ኮመንታችሁ ራሱ ያስቀር ማለት ነው። ደስ እንግዲህ ራሱ ወስዶ ራሱ አቃጥሎ ነው መለሰኝ። ችግር የለውም አውቆታል እና ማለት ነው። ውሃ ከቀዋጠረው ይልቅ የተለበለበው ነው እየተነሳ እንደዚህ። በቃ እየተላጠ ነው የተነሳው፣ የተላጠው ነው ራሱ ባሳያችሁ። ቁርጥላላችሁ አስቀምጨዋለሁ ማለት ነው። እንደዚህ እየተላጠ ነው የተነሳው፣ እና በጣም ነው እያሰቃየኝ ያለው። በዛ ላይ አውል ቦታ ላይ ሆነ እና እንደ ልብ መንቀሳቀስ አልችልም። ትንሽ ሳት ብሎ የታፋና ታፋ ከተገናኘ በቃ አለቀልኝ፣ ሙቼ ነው የምመለሰው። ማርያምን ነው የምላችሁና በጣም ነው እየተሰማኝ፣ በጣም ነው ያመመኝ ማለት ነው። በዛ ላይ ደግሞ እግሬን አራርቄ ስለምራመድ ወገቤ ያው ታውቃላችሁ፣ አልጠናም ገና። ስለዚ አራርቄ ስትራመድ ወገቤን ይሰማኛል ማለት ነው። ጀርባና ጀርባ ጀርባዬን በጣም ነው የሚያመኝ። እኔ ደግሞ እንዳይገናኝ እያልኩ ያው፣ እንደምታዩት አራርቄ ነው የምረገጠው ማለት ነው። እና በጣም ነው ስቃይን ያበላኝ፣ ልነግራችሁ አልችልም የሴትዋዋን እንትን ታያበላ ለምን አላጠፍሽም? ኃላፊነት መውሰድ ያለባት ሴትዋ ነው ልጅቷም ሳትሆን ልጅቷ የራሷ ድርሻ አላት። አትስሪ የተባለችው ነገር መስራት አልነበረባትም። ነገር ግን ወደዛ ስራ ያስገባቻት ሴትዋ ስለሆነች ሴትዋ ኃላፊነት ለምን አትወስድም ብላችኋል? አዎ ያው ይቅርታ ጠይቃኛለች። አትስሪ እያልኳት ነው ዘላ የሰራችው። ሌላ ልጆች ሊሰሩ ሲፈልጉ እሷ እምቢ ብላ ነው የሰራችው አለች። ይቅርታ ስለጠየቀች ለዛ ነው ታፕሎዋን ያለጠፍኩት ማለት ነውና ነገር ግን የቢዶንም የለቀኩት እኔ አንዴ በራሴ ምስተትች መውጣት ትተች ለምናት ወጭም ትላላችሁ ትታች መውጣት አትችሉም እኮ። ምክንያቱም እግራችሁም እጃችሁም በፌስታል ይታሰራል። የሆነ ነገር ገና መጀመሪያው ስትገቡ ወይባ ሰውነታችሁን የሆነ እንደማር አይነት የሆነ ነገር ትቀባላችሁ። ብቻ የሞቀ ነገር ማለት ነው። ስለዚ እጃችሁም እግራችሁም ይታሰራል። በዛ ላይ ቆዳ አለ። ቆዳውና ወንበሩ በአንድ ላይ ነው ወንበሩ ከታች መቀመጫችን ላይ ክፍት ሆኖ ወንበሩና ቆዳው ከሰውነታችን ጋር አንድ ላይ ይገባል። የአገር ብርድ ልብስ አለ። ያንን ሁሉ እንዴት አድርጌ አንስቼ እነሳለሁ? እንደ ፈጣሪ አድርገው እንጂ ከስር እንድቀመጥ ራሱ ወንበሩ ክፍተቱ ዙሪያውን ወንበር አድርገውት ነበር፣ እንትን ልብስ አድርገውበት ነበር። ልክ እንዳንስበላ ማለት ነው። ያን ቢቃጠል ራሱ እስከ ወንበሩ እስከ ወንበሩ ይገለብጡኝ እንደሁ እንጂ ማለት ነው። እንትን የለውም ሩጫ መልጣለሁ የምትሉበት ነገር የለውም ፋናለሁ ምናምን ብቻ፣ ፈጣሪ ያትርፎኛል። ግን እናንተ ስትሄዱ ከኔ ትምህርት መውሰድ ያለባችሁ ነገር አለ። ገና ስትገቡ ባለቤቱን አናግራችሁ ማን ዋስና የሚወስደው ማነው፣ ስንት አመት ልምድ አላት፣ የመስራት ልምዱ አላት ወይ ብላችሁ ጠይቃችሁ አናግራችሁ መግባት ነው ያለባችሁ። በእኔ ይብቃ ማለት እፈልጋለሁ። ስቃዩ ጠባሳው፣ ተውት ተውት፣ ልነግራችሁ አልችልም። ብቻ በጣም እያሰቃይ ነው። ለመናገር ማለት ነው ትንሽ ሳክሩ ታፋና ታፋዬ ከተገናኘ ጥቁምጣ እንኳን ስንራመድ እንዴት ነው የሚያምን፣ እንኳን በሳት ተለብልቤ ማለት ነው ተቃጥዬ፣ እናቴ ገጠር ተወለጀ ሳደግ ተቃጥዬ የማላቀው ተቃጥሩ ክላብ እንዴት ናችሁ? የፋሲካ የወሎ ዩቲዩብ ተከታይ እህት ወንድሞች ሰላማችሁ ብዝት ይበልኝ። ጣፍቻለሁ፣ አውቃለሁ። እይታዬም ቀዝቅዟል ቢሆን፣ ቀንሷል ማለት ነው። እስኪ በተቻላችሁ ሼር ላይክ፣ ሰብስክራይብ አድርጉ፣ አስተያየትና ኮመንታችሁን አስቀምጡልኝ ማለት እፈልጋለሁ። እኔ እና ማለት ነው ብዙዎቻችሁ ዱባይ ተመልሰን ብንሄድ ችግር አለው ወይ ላላችሁኝ፣ አንደኛ ነገር ልነግራችሁ የምፈልገው እህቶች፣ አረብ ሀገር መሄድ ስትፈልጉ ዱባይ ደርሳችሁ ከመጣችሁ አሻራ ካላችሁ ከዚህ ባያስታውቅ እንኳን ዱባይ ላይ ስደርሱ አሻራችሁ ይወጣና ተመላሽ ትሆናላችሁ ማለት ነው። ብዙ ከፍላችሁ ሂዳችሁ ተመላሽ ስለምትሆኑ ይሄን ነገር ተጠንቀቁ። ኩዌት ኩዌት ላይም እንደዚህ ሰባት ዓመት ስምንት ዓመት ሆኖኛል እና አሻራ የተነስቶልኝ ይሆናል ብላችሁ ላሰባችሁ እህቶችም እናንተም ጥንቃቄ አድርጉ። ከዛ ሀገር ጠፍታችሁ ወይም በሆነ ኬዝ በፖሊስ ጣቢያ አሻራ ሰጥታችሁ መታችሁ ከሆነ መልሳችሁ መግባት አትችሉም። እስከ መጨረሻው ካንስል ነው የተደረጋችሁት ማለት ነው። እንዲሁም ባሕሬን ማንኛውም ሀገር ገብታችሁ ከወጣችሁ አሁን አንዷ እህቴ ሳውዲ አረቢያ አስር ዓመት ሆኖኛል ብላ መልሳ ሄዳ ትኬት ሁሉም ነገር ኪሳራ ሆኖ ሳውዲ ሪፖርት ላይ ስደርስ ግን አሻራ ይዞ አትመልሳለች። ሰውየውም ኪሳራ ውስጥ ገብቶ ቪዛ አውጥቶ ምን ብሎ እሷም ደግሞ ያልተፈለገ ወጪዎች አውጥታ ተመልሳ ወደ ኢትዮጵያ መታለች ማለት ነው። እና ከየትኛውም ሀገር ላይ አሻራ ሰጥታችሁ የገባችሁ እህቶቼ ካለ መልሳችሁ ወደዛ ለመሄድ አታስቡ። ለምሳሌ ዱባይ እየሰጣችሁ ዱባይ መግባት አትችሉም። ሌላው አረብ ሀገር ግን መሄድ ትችላላችሁ። ባህሬን የሰጠነውም ባህሬን መመለስ አንችልም፣ ሌላ ሀገር መሄድ እንችላለን። እና እንደዚህ ስለሆነ እንዳትበሉ፣ እንዳትሸወዱ ማለት ነው የምፈልገው። በተረፈ ያው ሀገር ሀገር ከኩዌት ከባህሬን ኮንትራታችሁን ጨርሳችሁ በህጋዊ መንገድ ወደ ኩዌት መግባት ፈልጋለሁ ለምትሉ፣ አዎ ይቻላል። ምግብ የሚችል መቶ አርባ ዲናር ነው። ምግብ የማይችል ደግሞ መቶ ሀያ ዲናር ነው። በዚህ አምናችሁ በኤምባሲ ጉድ በኤምባሲ በኩል ጨርሳችሁ ስለምገቡ ምንም ስጋት እንዳይገባችሁ ማለት ነው የምፈልገው። በተረፈ አበረታቱ፣ ሼር ላይክ አድርጉ አሁንም አረብ ሀገር መሄድ የምትፈልጉ ሲኦሲ ያላችሁ ልምድ ያላችሁም አዲሶችም እኔን ማናግሩኝ ማለት ነው። እኔን ማናግሩኝ ከየትኛውም ሀገር በህጋዊ መንገድ ማህበራዊ ጉዳይ ጸድቆላችሁ በህጋዊ መንገድ ነው የምትሄዱት ማለት ነው። በቴሌ ብር ነው ትኬቱ የሚቆረጠው። ማህበራዊ በሲኦሲ ነው። ማህበራዊ ጉዳይ ጸድቆላችሁ ነው የምትሄዱት እና አሁን ማናግሩኝ በ0929 97 33 ደውሉልኝ እና ሌላው ባህሬን ቀጥታ በረራ አለ ወይ ነው። ባህሬን ቀጥታ በረራ ቁሟን በቀን አምስት በቀን አምስት አስራ አንደኛው ወር በቀን አምስት በረዋ እየሄዱ ልጆች አሉ። ከዛ በኋላ ግን በረራ ተቆርጦ በጆርዳን በህጋዊ መንገድ ነው የሚሄዱት። ከዚህ ጆርዳን፣ ከጆርዳን ባህሬን ትራንዚት ነው ያለው ማለት ነው። ባህሬን ለጊዜው በዚህ መንገድ ነው ያለው። የምትፈልጉ አሁንም አናግሩኝ። ሳውዲ፣ ዱባይ እንደዚሁ ልምድ ያላችሁ የትኛው ማገር ለዚህ እህቴ እንድታደርሱል ማለት ነው ይችልች፣ ፓስፖርቷ አኔጋ ነው ያለው የደቡብ ልጅናት። ከዚህ ቀደም ወደ አረብ ሀገር ለቴድ ቢዛ መጥቶላት ወንድማ ብር ሰጥሻለሁ ብሎ የመመርመሪያ ብር፣ ከዛ ስለዘገየባት እኔም ስለምታቀኝ እኔ ብር ሰጥቻታለሁ፣ ዘጠኝ ብር። ነገር ግን ምርመራውን ካደረገች በኋላ ወንድማ የሲዮሲ ብር መክፈለ ሲ ስላልተማረች በዛ ምክንያት ቀርታለች። ልጅቷ ማታ ፓስፖርቷን አልወሰደችም። የኔም የሜዲካል ብር አመለሰችልኝም ማለት ነው። እና ፓስፖርትሽን የምትፈልግ ከሆነ ወይም ቁጥሬ ጠፍቶብሽ ከሆነ አናግርኝ ማለት ነው። ደቡብ ክልል እንደገባሽ አጋለው ማለት ነው። ሰራ ተሰማ ነው የሚለው፣ ሰራ ተሰማ ነው የሚለው የልጅቷ የፓስፖርቱ ስሟ። ቁጥሬም ጠፍቶብሽ ከሆነ ደውልኝ ለ0922973 ደውለሽ ፓስፖርትሽን ውሰጅ። የኔንም ብር ይዘሽ ናይ፣ በዚው አጋጣሚ ማለት ዘጠኝ ሺህ አምስት መቶ የተመረመርሽበትን ይዘሽ ናይ። ከዛ ፓስፖርትሽን ሽን ተወስጃለሽ ማለት ነው። እሺ ውዴ። እና ስልኬ ቁጥሬ ፀፍቶብሽ ከሆነ ነው። እኔ ስደውል ግን እየተነሳ አይደለም፣ መስመሩ ተይዟ ነው የሚለው ምክንያቱን አላወቅኩም።